አይገኝም ማለት ነው። ስለዚህ አረብ ቤት ገብቼ አረብ በዚህ አጋጣሚ አደን ያላችሁ ሰዎች አደን የምታቆኝ ወይ ደግሞ የምታዩኝ ልጆች ካላችሁ ደህና አረብ እስከ ል ሁለት ልጅ አላት ብላችሁ ተመላላሽ የሚሆን ወይ ደግሞ ከተመላላሽ ራሱ እንደዚሁ የሚያስገቡ እንደዚሁ ቀጥታ ማለት ነው። እንደ እንደዛ አይነት ስራ ካለ ገባለው ሰራለው። እስከ ልጆች ማለት ነው። ቀጥ ብዬ ነው ስራ የምሰራው ምንም ችግር የለውም። ሰራለው። ስራ ፈልጉልኝ። አኔ ደግሞ ሳይድ ደግሞ አረቤ ካገባውኝ አያገኘኝም ማለት ነው። አረቤ ገብቼ አርፌ ትሬን እየሰራው ልጆችን ባሳድግ ልጆቼ ጋውኝ ወደ ሸቃላነት ብመለስ ይሻለኛል ማለት ነው። ሳይድ ለሳይ ለልጆቼ ይመቻል ብዬ ሳይድ ገና አሁን አሁን አዩ ሳይድ ጋር አዩን አስቀይሟት። ልጆቼ ምን አደረጋቸው? ልጆቼ ምን ሆኑ? በጭንቀት ራሴን ከመጣፋ የልጅ እኮ ነች እርዷት ምንድነው ችግሩ ሱመያን አንደኛ ስትረዷት ቀላል መንገድ ላሳያችሁ ቪዲዮውን ላይክ ታደርጓላችሁ የረዳችኋት ማለት ነው ሁለተኛው ደግሞ ቪዲዮውን ሼር አድርጉላት እነዚህ ሁለቱን ነገር በመተባበር ብቻ ከኪሳችሁ ሀምሳ ድር ሀምሳ ይወጣ ሀምሳ ድርሃም እንደወጣ አድርጎ ረዳችኋት ማለት ነው። ሶስት መቶ ሺ ቪው መታየት አለበት እንዴ! ስንቱ አምስት ሚሊየን ሁለት ሚሊየን አነሰ ከተባለ አንድ ሚሊየን እየታየ አይደለ? እንደ ምንድን ነው ችግሩ ሱመያ? ሶስት መቶ ሺ ቪው ቢኖራት በዛ ላይ ተቸግራ ከኢትዮጵያ ችግርና ብሶት ነው ያባረራት። እንደምታዩት በዛ ላይ ደግሞ ባሏ አንድ አያበላቸው የሚባል ሰውዬ አግብቷል። ያገኘችውን የምታጣፋ ማለት ነው፣ የሴት አያበላቸው። ስለዚህ እሷ ጋ አሆይ ላሌ ባለ ቁጥር እሷ ልጅ ይዛ እየተንከራተተች አገሬ ሆንልኛል ብላ ኑራ እዛ ልትቀመጥ አልሳካ ሲላት ሲከፋት ሲብሳት ስትቸገር ቢያንስ እናንተ እያላችሁ ሀምሳ ድርሃም እንዴት አትዘረጉም? እሱም መሽ አትችሉም? ለምን ሶስት መቶ ሺ ቪው አላደረሳችሁላትም? ግማሹን ትሸር ግማሹን ላይክ እያደረጋችሁ ማለት ነው። ይህ ከልቤን የምነግራችሁ በጣም ነው ያሳዘነችኝ። እንዴ ቢያንስ ባልየው ትንሽ ቅመማ ቅመም ቢጨምርበት ራሱ ጥሩ ነበር። እሷ ግን በደረቁ እንዳያቸዋት፣ ቅመም የለው ምን የለው ድርቅ ያለ አፏት። የኔ አፍ ድርቅ ይበልልሽ ሱመያዬ። እንደገና ልጆቿን ሁለት ልጆች ተሸክማ ከኢትዮጵያ መልሳ ሁለተኛ ስደት የመን። በሉ አግዟት፣ ላይክ፣ ሰብስክራይብ፣ ሸር ቪዲዮ እንድታይ እኔንም በዛው ላይክ እያረጋችሁኝ ሰብስክራይብ እያረጋችሁኝ አደራ፣ አሳድጉኝ፣ እኔ ለራሴ ጠብቁኝ። አሁን ምን የመሰሉ ልጆችን ይዤ በቅርብ የራሴን ልጆች እንደምመጣላችሁ ማለት ነው። በቃ ምን የመሳሰሉ ልጆችን ይዤ የራሴን ልጆች እመጣለሁ። አበረታቱኝ። ስላዳመጣችሁኝ አመሰግናለሁ። ሌላውና በጣም የሆነ የገረመኝን ነገር ልንገራችሁ። ይሄ ሳይዶ መላጣው ማለት ነው ይህና እያበላቸው የሚባል ሴትዮ ፈቶ ኦኬ ፍትት አርጎ ማለት ነው፣ ለአንዴና ለመጨረሻ ጊዜ ቁርጥ አርጎለት በቃ ከፈለገ ሆዱን ልቡን በበረኪና እጥብ አርጎ ለምንሱ መያጋራ አይመጣም። እስኪ እናንተ በኮሜንት የምትችሉትን ጻፉ። ምን ችግር አለው? ምን ምን ይቆጥርባችኋል ብትጽፉ? ምንም አይቆጥርባችሁ። በቃ አያበላቸው የእነሱን ሁለት ስዳር አፈረሰች እንጂ ምንም ሰይዶ መላጣው የተጠቀመው ምንም ነገር የለም። ስለዚህ እኔ ያመጣሁት ሀሳብ ይሄ ነው በቃ ከአይት ከአቶ አያበላቸው ይፋታና እንደ ነበረ እንደ ድሮ ከንግስቷ ጋር አብረው ይቀጥሉ። አብረው ይቀጥሉ የምትሉ ላይክ አድርጉልኝ፣ ኮሜንትም ጻፉልኝ። እኔ አብረው ይቀጥሉ። አያበላቸው የምትባል ሴትዮ አተጠቅመውም፣ ቤቱን ትዳሩን አፍርሳለች። ልጆቹና ሚስቱ እየተንከራተቱ ነው። ስለዚህ አብረው ይሆኑ የሚል የኔ ሀሳብ ነው። የኔን ሀሳብ የምትደግፉ የሰው ደስታ የሚያስደስታችሁ ላይክ እያደረጋችሁ እኔንም ሱመያንም ሰምታችኋል። አደራ ስላዳምጣችሁኝ አመሰግናለሁ። ሰላም ሁኑ። በሰው ቤት ተቀጥራ ልጆቿን ከምታሳድግ እናንተ ዩቱቧን በደንብ ተመልከቱላት። እህታችሁ ናት፣ ከፍቷታል። አገር ቤት ለመኖር ነበር የሄደችው፣ ግን አንዴ በአንዱ አንዴ በአንዱ ስትዞር በቃ መኖር አልቻለችም። ስለዚህ በቃ ያው እናንተ አዛኝ ናችሁ። እኔ ለራሴ እጅግ በጣም ነው ያሳዘነችኝ፣ ብታዩ ማለት ነው በጣም ያሳዘነችኝ፣ ሁለት ልጆችን ይዛ ከአገር ቤት እንኳን ከስንት ቦታ ነው የዞረችው። ከዛም አልፎ ደግሞ ችግርም ብሶትም አባረራት መልሳ ወደ የምን ተሰደደች ማለት ነው ከሁለት ህጻናት ልጆች ጋራ። ስለዚህ አሁን እሷ የልጅ ወተት አለባት የልጅ ዳይፐር አለባት፣ በዛ ላይ የቤት ክራይ አለባት። ተመልሳ የመጣችው ወደ እናቷ ቤት አይደለም። እጅግ በጣም ታሳዝናለች። እንዲያውም ከቻላችሁ ማለት ነው እነዛን እናብርሽን የምትረዱት በጎች ያላችሁ አይደለ፣ ሱመያንም እርዷት። ምን ችግር አለው? እንዲህ አታሳዝንም? በዛ ላይ ሁለት ህፃን ልጅ ይዛ በዛ ላይ ደግሞ ከፍቷታል። ስለዚህ እርዷት። ምን ምንድን ነው ችግሩ? እንኳን እሷ ህፃን ልጅ ይዛ፣ እናንተ እነዛን ስንት ለድግስ፣ ለርግጫ፣ ለዳንስ፣ ለዳንኪራ፣ ለስክስታ ረጅታችሁ የለም እንዴ? ሀምሳ ሀምሳ ድርሀም አዋጡና በቃ እርዷት እንዴ! ምንድን ነው ይህን ያክል? በዛ ላይ በዛ ላይ ንግስት ብለ ንግስት ነች፣ አሁን ንግስት ነች እንዴ! ከዛ ደግሞ ባሏም አያበላቸውን አግብቶ ይሄው አሸበል ግዳይ ይላል አሁን ይላል። ስለዚህ እሷ ሁለት ልጆችን ይዛ ስትንከራተት ሲከፋት፣ እናንተ እናንተ እያላችሁ ማለት ነው። እንዴት እሷን ይከፋታል። በቃ አይዞች በሏት፣ ዩቱባን ተመልከቱላት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በዛውም እኔንምሽ ከዛ ደግሞ እርዷት በቃ ሀምሳ ሀምሳ ዲናር እያወጣችሁ አይቅርታ፣ ሀምሳ ሀምሳ ድርሃም ነው የሚባለው፣ ለካ እያወጣችሁ እርዷት እንዴ። ለእና ብርሽ የረዳችሁ ለነሩት ታየ እንዴ። ለሱመያማ፣ ለዚች ለንግስት፣ ለቆራጥ ሁለት ልጆች እዛ ለምትንከራተት ለምን አትደርሱላትም እንዴ? የስንት ደራሽ ናችሁ እናንተ? ድረሱላት። በመጀመሪያ ግን እናንተ ደራሽ የምትሆኑት ቪዲዮውን ሶስት መቶ ሺ ሁለት መቶ ሺ ምናምን እንደ በዛ ከተ አነሰ ከተ ባለ ሶስት መቶ